ይህንን ነገር ከዚህ በፊት አይቼዋለሁ ወይም አድርጌዋለሁ የሚል ስሜት ተሰምቶታል? ይህ ስሜት ከጤና ችግር ጋር ሊገናኝ እንደሚችል አስበዋል? በውኑ ዴዣቡ ምንድን ነው? ጤና ይስጥልን። በዚህ ቪዲዮ ስለ ዴዣቡ እናያለን። ለመከታተል አብራቸው ቆዩ። ዴዣቡ ማለት ከዚህ በፊት በአንድ ወቅት ሙሉ በሙሉ በተመሳሳይ ሁኔታ ውስጥ እንደነበሩ ያህል የሚሰሙት ፈጣን ጊዜያዊ የሆነ ስሜት ነው። ነገር ግን ይህ ሁኔታ ፈጽሞ ያልተፈጸመ ሲሆን 97 በሚሆኑ አዋቂ ሰዎች ላይም ቢያንስ በሕይወት ጊዜያቸው አንድ ጊዜ ያጋጥማቸዋል። ዴዣቡ አብዛኛውን ጊዜ ላፍታ ጊዜ የሚቆይ ስሜት ሲሆን ከስሜቱን በኋላ ቶሎ ወደ መደበኛ ሁኔታው ይመለሳሉ። የዴዣቡ መንስኤ ምንድን ነው? የነርቭ ሐኪሞች እንደሚናገሩት ዴዣቡ የሚከሰተው በማስታወስ ችሎታ ወይንም ሜሞሪ ኮሌክሽን እና አንድን ነገር ከዘፊት የማወቅ ወይንም ፋሚሊ አሊቲ ላይ የሚሰሩ ሁለት የአይምሮ ክፍሎች መካከል አለመስማማት ሲኖር፣ እነዚህም የአይምሮ ክፍሎች የማስታወስ ችሎታ ላይ ኃላፊነት ያለው ቴምፖራል ሎብ የምንለው እና አዲስ መረጃ ለመቀበል ኃላፊነት ያለው ሂፖካምፐስ የተባለው የአይምሮ ክፍሎች ናቸው። ምንም እንኳን ተመራማሪዎች ለምን እርግጠኛ ባይሆኑም፣ አንዳንድ ሰዎች ላይ በአንዳንድ ክስተት ምክንያቶች ለዴዣቡ የበለጠ ተጋላጭ ናቸው። እነዚህም ከፍተኛ የትምህርት ደረጃ ያላቸው ሰዎች፣ ብዙ ጊዜ የሚጓዙ ወይም ትራቡል ለሚያደርጉ ሰዎች፣ እንዲሁም ማታ ማታ ያዩትን ህልም የሚያስታውሱ ሰዎች የዴዣቡ የበለጠ ተጋላጭ ናቸው። ዴዣቡ የአንዳንድ የጤና እክሎች ምልክት ሊሆን ይችላል? አዎ፣ ሊሆን ይችላል። አንዳንድ የጤና እክሎች ዴዣቡ እንዲከሰት ሊያደርጉ ይችላሉ። እነዚህም ድቃምና እንቅልፍ ማጣት፣ በቂቄፍ የማያገኙ ወይም ካገኙት እንቅልፍ በቂ ረፍት የማያገኙ ከሆነ አእምሮ ግራ ሊጋባና ሊደግም ይችላል። በዚህም ምክንያት አንዳንድ ሁኔታዎች እንደተከሰቱ ያህል ሊሰማ ይችላል። ሁለተኛ፣ ውጥረትና ጭንቀት። ውጥረትና ጭንቀት አእምሮ አንድ መረጃ የሚቀበልበትና የሚረዳበትን ሁኔታ ስለሚያዛባ ዴዣ ቩ ሊያስከትል ይችላል። ሶስተኛ፣ የማይግረን የራስ ምታት። ከፍተኛ የራስ ምታት ያለባቸው ሰዎች በራስ ምታቱ ወቅት ወይም ከራስ ምታቱ በኋላ የዴዣ ቩ ስሜት ሊሰማቸው ይችላል። አራተኛ፣ የመርሳት በሽታ ወይም ዲሜንሺያ። የአእምሮ የፊት ለፊትና የጎን ክፍል ወይም ፍሮንቶን ቴምፖራል ሎብ የሚባለውን የአእምሮ ክፍል የሚጎዳ የመርሳት በሽታ ከሆነ የማያቋርጥ የዴዣ ቩ ስሜት ሊሰማ ይችላል። የቴምፖራል ሎብ የሚጥል በሽታ ወይም ቴምፖራል ሎብ ኢፕለፕሲ የምንለው ዴዣ ቩ ሊያስከትል ይችላል። ሁሉም የሚጥል በሽታ ፊልም ላይ እንደምናየው መንቀጥቀጥን አያስከትልም። ቴምፖራርላ በተባለው የአይምሮ ክፍል የሚጎዳ የሚጥል በሽታ ከማንቀጥቀጥ ይልቅ የዴዣቡ ስሜትን ይፈጥራል። ለዴዣቡ ስሜት የጤና ባለሙያዎችን መቼ ማማከር ይኖርቦታል? አልፎ አልፎ የሚከሰት የዴዣቡ ስሜት የሚያስጨንቅ አይደለም። ብዙ የነርቭ ሐኪሞች እንደሚናገሩት ጤናማ ግለሰቦች በአመት እስከ ሁለት ጊዜ ድረስ የዴዣቡ ስሜት ሊሰማቸው ይችላል። ነገር ግን ይህ ስሜት በተደጋጋሚ የሚያጋጥም ከሆነ፣ ከጥቂት ሰከንዶች በላይ የሚቆይ ከሆነና ከተለያዩ ምልክቶች ጋር አብሮ የሚመጣ ከሆነ የነርቭ ስፔሻሊስት ሐኪሞችን ማማከር ይኖርቦታል። የዴዣቡ ስሜት ከሚከተሉ አሳሳቢ ምልክቶች ጋር አብሮ ከመጣ የነርቭ ሐኪም ወዲያውን ማማከር ይኖርበታል። እነዚህም ግራ መጋባት፣ ራስ ምታት፣ ንቃተ ሕሊና ማጣት ወይም ሎስ ኦፍ ኮንሽስነስ፣ ሰውነትን ለማንቀሳቀስ መቸገር ወይም ዊክነስ እና ማንቀጥቀጥ ወይም ሲዠር የምንለው ካለ ሐኪሞችን ወዲያውን ማማከር አለበት። በአጠቃላይ አልፎ አልፎ የሚከሰት ይህ ነገር አድርጌዋለሁ ወይም አይቻለሁ የሚል ስሜት አያሳስብም። ነገር ግን በተደጋጋሚ የሚያጋጥም ከሆነ እና የደዣቡ ስሜቶ መንስኤ ምን እንደሆነ ግራ ከተጋቡ ሐኪሞችን ማማከሩ አይገፋም። በደዣቡ ዙሪያ ያላቸውን ጥያቄ ኮመንት ሴክሽን ሊያስቀምጡልን የነርቭ ስፔሻሊስት ሐኪሞችን ለማማከር የዊኬርን አፕሊኬሽን ከፕሌይስቶር ላይ ወርደው መማከር ይችላሉ። ቻለን ሳምት